አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሃያ ሁለት በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ በመዝወር ሆሳዕና እያሉ እንዲያመሰግኑት አድርጓል። ይህም ስለ እርሱ እያንዳንዳቸው በዘመናቸው ነቢያት የተናገሩትን ትንቢት ይፈጸም ዘንድ ነው። ያዕቆብም በክርስቶስ ስለ ተመሰለው ስለ ልጁ ይሁዳ አህያውን በዘይት እንጨት ላይ ያስራል። ውርንጫውንም በወይን አረግ አለ። ዘካርያስም የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ ባህያ አገልገል ተቀምጦ ይመጣል አለ። ኢሳይያስም ንጉሥሽ ጻድቅ የዋ የሆነ ይመጣል፣ ዋጋውም ከእርሱ ጋራ ነው፣ ስራውም በፊቱ የተገለጠ ነው፣ ባህያ አገልገልም ላይ ይቀመጣል አለ። አብርሃምም የሰሌን ዝንጣፊ ይዞ መሠዊያውን ዞረ። በዞረ ጊዜ ይችን ዕለት ተድላ ደስታ የሚደረግባት የእግዚአብሔር በዓል ብሎ ጠራ። ዳዊትም ከህፃናትና ከልጆች አንደበት ምስጋና አዘጋጀ አለ። ሰሎሞንም የህፃናት የሕፃናት፣ አንደበታቸው የተቃናች ሆነ ስለ አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ ብርጉዛቸውን በእጃቸው ውስጥ ነው አለ። ደግሞ መትከያዎችሽን አስፍተሽ ድንኳኖችሽን ዘርጊ ያለም አለ። ይህንንም የትንቢት ነገር ለመፈጸም በከበረ ወንጌል እንደተጻፈ ጌታ በአህያዋና በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ ወደ ኢየሩሳሌም ሊገባ በቀረበ ጊዜ የደብረ ዘይት አጠገብ ከምትሆን ቤተ ፋጌ ደረሰ ደብረ ዘይት ወደሚባል ቢታንያም በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ ወደ ቤታችሁ ወዳለች አገር ሂዱ በገባችሁም ጊዜ ሰው ያልተቀመጠበት የአህያ አገልግል ታገኛላችሁ ፈትታችሁ አምጡልኝ ለምን ትፈቱታላችሁ? የሚል ሰው ቢኖር ጌታው ይሸዋል በሉ። የተላኩትም በሄዱ ጊዜ እንደተነገራቸው አገኙት። የአህያውንም ግልገል ፈቱ። ጌቶቹም ለምን ትፈቱታላችሁ አሏቸው። ጌታቸው ይሸዋል አሉ። ወደ ጌታችን ክርስቶስም ይዘውቱ የሄዱ፣ ልብሳቸውንም በአህያው ግልገል ላይ ጎዝጉዘው ጌታችንም ጌታንም አስቀመጡት። ቅጠል ቆርጠው በመንገድ ላይ የጎዘጎዙ ብዙዎች ናቸው። ልብሳቸውንም በመንገድ ላይ ያነጠፉ አሉ። በፊቱም በኋላ በፊት በኋላ የሄዱ የነበሩት በእግዚአብሔርም ስም የሚመጣ የተባረከ መድኃኒት ነው ብለው አሰምተው ተናገሩ። በእግዚአብሔር ስም የምትመጣ የአባቶቻችን የዳዊትን መንግስትም እየተባረከች ናት። ጌታ ኢየሱስም። ወደ ኢየሩሳሌም ቤተ መቅደስ ገባ። ህዝቡም ሁሉ አዩት። በመሸም ጊዜ ከአስራ ሁለቱ አርዲት ጋር ወደ ቢታንያ ወጣ። በነጋውም ከቢታንያ በወጣ ጊዜ ተራበ። በሩቅም ቅጠል ያላትን በለስ አየ። በእርሷ ፍሬ ያገኝ እንደሆነ ሊያይ ሄደ። ወደ እርሷም በደረሰ ጊዜ ከቅጠል ብቻ በቀር ያገኘው የለም የበለስ ወራቱ አልነበረምና። ለዘላለም ከአንቺ ፍሬ የሚበላ አይኑር አላደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በምኩራቡም ግቢ የሚገበያዩትን ያዩትን ያስወጣ ጀመረ። የለዋጮችንም ሰደቃቸውን ገለበጠ፣ ርግብ የሚሸጡትንም ወንበራቸውን ወደ ምኩራብ ለንግድ ገንዘብ ይዘው እንዳይገቡ ከለከለ። ቤቴ ለአህዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ ያለ አይደለምን? እናንተ ግን የሌቦችና የወንበዴዎች ዋሻ ያደረጋችሁት ብሎ አስተማራቸው። ዮሐንስም እንዲህ አለ አልዓዛርን ከሙታን ለይቶ ካስነሳው በኋላ በነጋው ምድ ለበዓል የመጡ ሰዎች ጌታችን ኢየሱስ ክርስቶስን ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ ሰሌን ዛፍ ዝንብጣፊ ይዘው ከኢየሩሳሌም ፈጥነው ወጡ። በእግዚአብሔር ስም የሚመጣ ካርያም የተገኘ መድኃኒት፣ የእስራኤል ንጉሥ የተባረከ ነው እያሉ እየጮው ተቀበሉት። ጌታችን ኢየሱስ ክርስቶስ የአህያ ግልገል አገኘ፣ ከተቀመጠበትም እንደ ተጻፈ እንዲህ ሲል የጽዮን ልጃት ትፍሪ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞ ግን ደቀ መዛሙርቱ ይህን ነገር አላወቁም ነበር ጌታ ሳይሰቀል ጌታ በተሰቀለ ጊዜ የተጻፈ ስለ እርሱ እንደሆነ ያን ጊዜ አወቁት እንጂ። እንዲህም አደረጉለት። አላዛር አላዛር ብሎ ከሙታን ተለይቶ እንዳስነሳው ባስነሳው ጊዜ ከእርሱ ጋር የነበሩ ሰዎች መሰከሩለት። ስለዚህ ምዝዋም አመኑበት፣ ያደረገውን ታምራት ሰምተዋልና የሕፃናቱን ምስጋና ደግሞ አላዛርን ማስነሳቱን የካህናቱ አለቆችና ፈሪሳውያን ግን እርስ በርሳቸው የምታገኙት ረብ ጥቅም እንደሌለ አታውቅምን? እነሆ ሰው ሁሉ አመነበት አሉ። ማቴዎስና ማርቆስ የሰሌንን ነገር አላወቁም፤ ሌሎች ከእንጨቶች ቅጠሎችን እየቆረጡ በመንገድ ይጎዘጉዙ አሉ እንጂ። ሉቃስም ቅጠልን ወይም ሰሌንን አላወሳም፤ ሲሄዱ ልብሳቸውን በመ በመንገድ ላይ ይጎዘጉዙ ነበር አለ እንጂ። ዮሐንስ ግን ለብቻው ከኢየሩሳሌም ከሰሌን ዛፍ ላይ ዘንባባ ቆርጠው ያዙ አለ። ሰሌንም በኢየሩሳሌም አልነበረም። ጌታችን ሕፃን ሆኖ ሳለ ወደ ግብፅ በወረደ ጊዜ ከእናቱ ብርቅት ቅድስት ከሆነች ከእመቤታችን ድንግል ማርያም ጋር እስሙናይን ከሚባል አገር ደረሱ። ከዚያም ሰሌን አገኙ። ጌታችንም ከስሯ ተነቅላ ሄዳ በደብረ ዘይት ላይ እንድትተከል አዘዛት። ያን ጊዜ ወደ አየር ወጥታ በረረች፣ ሄዳም በዚያ በደብረ ዘይት ተተከለች። ከእርሷም ወስደው የክብር ባለቤት ጌታችን ኢየሱስ ክርስቶስን ተቀበሉት። ጌታችንም የወሳይናን ዑደት ባሳየ ጊዜ የአይሁድ ወገን ቅናት ይዟቸው በሚገድሉት ገንዘብ ምክንያት ፈለጉ። ለእርሱም ምክንያት ይሁን በእኛ ላይም ለእርሱ ምስጋና ይሁን በእኛ ላይም ይቅርታው ቸርነቱ ይደረግልን ለዘላለሙ አሜን። ሰላም ለእርገትከ ወለበ አት ከማእከላ ላይ ኢየሱስ ክርስቶስ በተጽዕኖ ድግድ ምስለ ድግ ላይ ኢየሩሳሌም አሚያ ያይመረት መዋኢለ ሳህላ ሀገር ይኝታ ውከት ኩላ መኑ ውእቱ ኪያ ከቤላ። በዚችም ዕለት የከበረው መንፈሳዊ አባት የኢየሩሳሌም ኤጲስ ቆጶስ አባ ቄርሎስ አረፈ። ይህም አባት የቤተ ክርስቲያንን ትምህርት በመማር ያደገና እጅግ አዋቂ ምሁር ሆነ። ከእርሱም በፊት የነበረ ኤጲስ ቆጶስ አባ በርኪዮስ በርኪሶስ ባረፈ ጊዜ ይህን አባት መረጠው። ለኢየሩሳሌም ኤጲስ ቆጶስ አደረገው ሾሙት አድርገው ሾሙት። በተሾመም ጊዜ ከመነናውያንና ከአርዮሳውያን ተኩላዎች በመልካም አጠባበቅ ሕዝቡን ጠበቀ። የኤጲስቆጶሳት ጉባኤ ባስድርቄ ባስርድቄ በተሰበሰበ ጊዜ ይህ አባት ከዚያ ደርሶ አርዮሳውያንን ተከራከራቸው። ምላሽ አሳጥቶም አውግዞ ለያሳደዳቸው አካከዮስንም ከቂሳርያ ሀገር አደረ ስብገቱ መንበር አሳደደው አካኬዮስም ወደ ታናሹ አሪዮሳዊ ወደሆነው ወደ ሆነው ቁስጠንጢኖስ ሄዶ ተ ከማህበሩ ስለደረሰበት ስለ ደረሰበት ውግዘትና ስደት ይልቁንም ከዚህ አባት ቄርሎስ የደረሰበትን ሁሉ በመናገር ከሰሰው። ስለዚህም አሪዮሳዊ ንጉሥ ይህን አባት ከኢየሩሳሌም አሳደው ሌሎችንም ብዙዎች የኤጲስቆጶሳትን ከሀገረ ስብከት መንበራቸው አሳደዳቸው። ይህም አባት ቄርሎስ ወደ ተርሴስ ከተማ ሄዶ ከሀገሩ ኤጲስቆጶስ ከስልዋኖስ ጋር ተገናኙ። እርስ በእርሱም ተራዳው። ጥቂት ቀኖችም ከእርሱ ዘንድ አስቀመጠው። በሉኪያኖስ ስብሰባ በሆነ ጊዜ የሚህ አባት ከተሰበሰቡት ውስጥ አንዱ እርሱ ነው። አካኪዮስንም ደግሞ አወገዙ፣ ተረገሙትም። ዳግመኛ ወደ ንጉሥ ሄዶ በዚህ በቅዱስ ቄርሎስ ነገር ሰራበት። ንጉሱም ወታደሮች ልኮ ከዚያ ካለ ከዚያም ካለበት አሳደደው። ከዚህም በኋላ ይህ መናፍቅ ቆስጠንጢኖስ ሞተ። ልጁ ሶስተኛው ቆስጠንጢኖስ ነገሰ። ይህንንም አባት ከተሰደደበት ወደ መንበረ ጵጵስናው መለሰው። አባቱ ያሳደዳቸውን የኤጲስቆጶሳት ሁሉንም መለሳቸው። ይህም አባት የተረፈውን ዘመን በሰላምና በጸጥታ ኖረ። ታላቁ ቴዎዶስዮስን በነገሰ ጊዜ ስለ መቅዶንዮስ ስለ ሰባልዮስና ስለ አቡሊናርዮስ በቁስጥንጥንያ መቶ ሀምሳ ኤጲስቆጶሳትን በአንድነት ሰበሰበ። ይህም አባት በጉባኤ ውስጥ አንዱ እርሱ ነበር። ምናፍቃንም መመለስን እምቢ ባሉ ጊዜ ከወገኖቹ ጋር አረገማቸው፣ አውግዞም ለያቸው። ሃይማኖትን ያቀኑ 318 በሰሩት በጸሎተ ሃይማኖት ላይ ለመንግስቱም ፍጻሜ የለውም ከሚለው ቀጥሎ እንዲህ የሚል ጨመረ የባህሪ ገዢ በሚሆን በሚያድን በመንፈስ ቅዱስ እናምናለን። ከአብ የተገኘ ከአብ ከወልድ ጋር እንሰግድለታለን እናመሰግነው እናመስግነው በነቢያት አድሮ የተናገረ ሐዋርያው ሰብስበው ሐዋርያት ሰብስበው አንድ ባደረጉት ከሁሉ በላይ በምትሆን ሐዋርያት ሰብስበው አንድ ባደረጓት ከሁሉ በላይ በምትሆን ክብርት ንጽኤት ጽኔት ልዩ በምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታን እንመነሳ ተስፋ እናደርጋለን የሚመጣውንም ለዘላለሙ ህይወት። ከዚህም በኋላ ይህ አባት በመንፈስ ቅዱስ ተቃኝቶ ብዙ ድርሳናትንና ተማ ተግሳጻትን ደረሰ። ሁለተኛም ስለ ጸሎት ሃይማኖትና ስለ ትርጓሜው ሌላ በውስጡ 18 ያህል ድርሳን ያለው መጽሐፍ ደረሰ። እርሱም ጥበብን እውቀትን ሁሉ የተመላ እጅግ የሚጠቅም ነው። በብጵስናውም መንበር ሰላሳ ሶስት ዓመት ከኖረ በኋላ በሰላም አረፈ። ጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለቀርሎ ስንተሰበከ በጥያቄ ሃይማኖተ ክርስቶስ መጽደቄ ዘምስለ ማሀይበር ቀዊይሞ እለ በሰር ድቄ አሬዮስ ሀድ ሰደደ አንቄ ማአርጋ በወንጌል ያሰስ ልኑፋቄ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 22 በዚች ቀን የዮናኪር ሴት ልጁ የወለደችው ታላቅ ነቢይ ዳንኤል አረፈ። በዚችም ቀን በጌታችን ላይ ሲ ሊመክሩ የአይሁድ ማሀይበር በቀያፋ ቤት ተሰበሰቡ።

ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ ሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ተአምር ዘገብረ ቅዱስ ኡራኤል ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናውና አማላጅነቱ ከህዝበ ክርስቲያን ላይ ጸንቶ የኑርና መልአኩ ቅዱስ ኡራኤል ያደረገው ተአምር ይህ ነው። በገበያ ውስጥ ፈትል የምትሸጥ የአረብ ወገን የሆነች አንዲት ሴት ነበረች። ሌላዋ ሴት ከቅዱስ ኡራኤል ቤተ ክርስቲያን ፈትል ሰርቃ ለዚያች ሴት ሰጠችላት። በዚያም ጊዜ የእግዚአብሔር መልአክ በራእይ ተገልጦ እስላሙን ያዳኑ እኔ ኡራኤል መልአክ ነኝ፣ ስለዚህ ከእንቅልፍሽ ነቅተሽ ከዚያች ከሸጥሽላት ሴት ፈትሌን ተቀብለሽ መልሽ አላት። ከእንቅልፏም በነቃች ጊዜ ከቅዱስ ኡራኤል ቤተ ክርስቲያን ፈትል ሰርቃ በሸጠችላት ፈንታ ሌላ ፈትል ይዛላት ሄደችና ለሸጠችላት ሴት ሰጠቻት። በፊት የሰረቀችውን ፈትል ከዚያች ሴት ተቀብላ ወደ ቅዱስ ኡራኤል ቤተ ክርስቲያን ዘንድ ሂዳ ለቤተ ክርስቲያኑ ጠባቂ መልሳ ሰጠችው። ይህ ነገር ተግሳጽና ምክር ስለሆነላት ከክፉ ስራዋ ተመልሳ እግዚአብሔርን የምትፈራና ታማኝ ደግ ሰው ሆና ኖረች። ባለ ዘመኗ ሁሉ እግዚአብሔርና ተአምር ሰሪውን ለፍጥረት ሁሉ ይቅርታን የሚለምን የመላይት አለቃ ቅዱሱ ራኤልን ስታገለግል ኖረች። ለእግዚአብሔርና ለእናቱ ለእመቤታችን ለቅድስት ድንግል ማርያም ምስጋና ይድረሳት ለዘላለሙ ምስጋና ይሁን፣ ዛሬም ዘወትርም ለዘላለሙ አሜን። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፈብን፣ ከቅዱሳን ረዴት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህና ለናና መሰግናለን ሰዓተ ማልቱን ባርከ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያን እናስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን፣ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበ ሰማያት ይትቀደስም ይትቀደስ ስም ከትምፃ መንግሥት ከወ ይኩን ፈቃድ ከበከመ በሰማይ ከማሁበ ምድር ሲሳየነ ዘለለ ዕለትን አበነ የወምድግለና በሳነ ጀጋየነ ከመንነኒ

ወተወካፌነ ንስሓ ወሰራይ ኃጢአት ኢየሱስ ክርስቶስ ሥራየ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታህ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ፣ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን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 ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን